ከጸሎት ፈተናዎች መካከል የመጀመሪያውና ብዙዎቻችን የምናነሳው የሀሳብ መበታተን የሀሳብ መበታተን፣ ይህ የመጀመሪያው ነጥብ ነው። የሀሳብ መበታተን ውስጥ አንደኛ ጸሎቱ ጉልበት እንዳይኖረው፣ ቀጥታ ከሰማይ አባታችን ጋር እንዳንነጋገር፣ ከዛም በላይ ክፉ መንፈስ የምንደግማቸውና በአንደበታችን የምንላቸው ቃል ለእግዚአብሔር እንዳያቃጥለው አብሮ ለመጸለይም እንዲያመቸው ቶሎ ቶሎ አፈጣጥኖ ጨርሶ ቁጭ ለማለትና ለመገላገል ምቹ ጊዜ እንዲፈጠርለት ሀሳብ ይበታትናል። ሀሳብ የሚበታቱን መናፍስቶች ብዙ ጊዜ የሚቀመጡት አይምሮ ላይ ነው። እነዚህ ደግሞ አይነ ጥላዎች፣ ዛሮች እና የተለያዩ መተታ መተቶችን ቦታቸውን እየቀያየሩ የሚቀመጡበት አጋጣሚ አለ። ግን ከዛር ጠቋር እና አይነ ጥላ ሴት አይነጥላ ጥላ ወንድ አይነጥላ ብዙ ጊዜ መቀመጫቸው አይምሮ ላይ አይምሮ ላይ ሲቀመጡ ዛሮች ስለሆኑ ብዙ አመት በእነሱ ውስወሳ ስለተነዳ የፍላጎታቸውንም ስላደረግላቸው አቅም ስላላቸው ሰራዊትም ስላላቸው በጸሎት ሰዓት ሐሳብን የመበታተንና የጸሎቱ ኃይል ህይወትን እንዳይዘው የማድረግ ይታገሏል። ስለዚህ ሐሳብ እንዳይበታተን ምን እናድርግ ስንል የመጀመሪያውና ትልቁ ነጥብ ጸሎት ከመጀመራችን በፊት መናፍስቶቹ እንዲታሰሩልን በቅድስ ሥላሴን መማፀን ወይ መድኃኔ ዓለም በቸርነቱን መማፀን ወይ የሚቀርቡንና ቶሎ አንደበታችን ላይ የሚመጡትን ጻርቃና ሰማይታት እንዲያስሩልን ተማጽኖ ወደ ጸሎት መግባት። መጀመሪያ አባታችን ሆይ ብለን በጸሎት ጊዜ መናፍስቶቹ እንዳይረብሹን ሀሳቤን እንዳይበታትኑ መድሃኒ ያለም አምላኬ በቸርነት እሰርልኝ ብለን ተማጽነነው፣ ወይም ሶስት ጊዜ ሰላም ለኪ ደግመን መብራን ተማጽነናት፣ ጸሎት ከጀመር በዚህ መንገድ ግማሽ ግማሽ ቀንሶ ወይም በመብራን ኃይል ተይዞ ጸሎታችን በሰላም እናደርጋለን። ስለዚህ የሀሳብ መበታተን ትልቁ የክፉ መናፍስት አላማው፣ አንደኛ ጸሎቱ እንዳያቃጥለው፣ ሁለተኛ በተመስቶ እንዳንጸልይ፣ ሶስተኛ ጸሎቱ የተፈለገውን በረከትና ኃይል እንዳያመጣ፣ አራተኛ በጸሎት በኩል የሚገኙ ስጦታዎችና ጸጋዎችም እንዳንደርስ። ለዚህ ለዚህ ነው እና ደግሞ አይምሮ ላይ ስለተቀመጠ ጭምር ነው። ስለዚህ ትልቁ መፍትሄው ደግሞ አስሮ ወደ ጸሎት መግባት። ይህ መጀመሪያው ነው። ሁለተኛው በጸሎት ሰዓት ከሚያጋጥሙን ፈተናዎች መካከል አንዱ የሰው የውስጥ ህይወት ወይም የሰውነት መረባበሻ፣ ሆድ ህመም፣ ሆድ ቁርጠት፣ ሆድ መጮ፣ ለሽንት ቤት የሚጋብዙ ነገሮችን ማጋጠም። ዝም ብለን ሆዳችን የሚያመን ገና ጸሎት ስንጀምር ነው። ይሄ ይሄ ነገር የሚመጣው መናፍስቶቹ ሲታወኩ ነው፣ ሲረበሹ ነው፣ የእግዚአብሔር ኃይል ሲይዛቸው ነው፣ ሲያቃጥላቸው ሲጀመር በጸሎት ሰዓት መናፍስትን የተቀመጡበትን ቦታ የምንለየው በጸሎት ሰዓት ከተቀመጡበት ቦታ ምልክት ይሰጣል። ሆድ ላይ ሲቀመጡ ይጮዋል። ሆድ ላይ አይምሮ ላይ ሲቀመጥም ይሯሯጣል። የተቀመጠበት ቦታ ላይ የመቃጠል ስሜት ያሰማል። ስለዚህ ሆድ ላይ ሲቀመጡ ወደ ሆድ ህመም ጸሎት እንድታቋረጥ መጫጫ፣ ወደ ሽንት ቤት የሚወስድ የሚያፈጣጥን ነገር ውስጥ መክተት፣ እንደዚህ እንደዚህ አይነት ትልቁ ሁለተኛ ውጊያቸው ነው። በዚህ ሰዓት ምን ታደርጋላችሁ መሰላችሁ? መቁጠሪያ ይዛችሁ ሆዳችሁ ላይ፣ ጀርባችሁ ላይ እንዲያቆም የቅዱሳንን ስም የአጋይስት ዓለም ስሉስ ቅዱስን ስም እየጠራችሁ እንዲያቆም መገሰጽ። ስትገስሱ ያቆማል፣ ቀጥ ያደርጋል። ስለዚህ ይሄ ትልቁ መፍትሄ ነው ማ በመቁጠሪያ መገሰጽ። ሆርሲያም በተለያየ የተቀመጠበት ቦታ ላይ ሲረብሽ ማለት ነው። ሶስተኛው ነጥባችን በጸሎት ጊዜ ብዙ ጊዜ የሚያጋጥሙን ፈተናዎች ማውራት ነው። ማንሾካሾክ፣ ጆሮ ላይ ማውራት፣ አንደበት ላይ ማውራት። አንደበት ላይ ሲሆን ጸሎቱን ማፍጠን ፍጥንጥንጥንጥንጥን አድርጎ ይጨርሰዋል ቶሎ ነው። ጆሮ ላይ ሲሆን ደግሞ የተለያዩ ነገሮች ያወራባል፣ ወይ ሲፈልግ ጆሮውን ዝግት ያደረገዋል። የምታየው ነገር አይሰማም፣ እየጸለይክ አይሰማም። እንደዚህ እንደዚህ ሲሆን የወይራ ዘይት ታመጣላችሁ በጆሮአችሁ ላይ ተጨምሩበታላችሁ። አንደበት ላይ ያለውን ደግሞ በእምነትና ከልብ በመነጨ ፍቅር ሆናችሁ ምትጸልዩትን ጸሎት ስትጸልዩ ያቆማል። በእምነት ሆኖ ስም እግዚአብሔርን መጥራት በእምነት ሆኖ የእግዚአብሔርን ስም ማክበር ሲጀምሩ ይቆማል። ስለዚህ በእንደዚህ አይነት መንገድ ይገታል ማለት ነው። ሌላው ደግሞ አዚም ነው። በጣም በጸሎት ሰዓት ከሚያጋጥሙ ትልቁ ፈተና አራተኛው መጫጫን ወይም እንቅልፍ፣ ሽፋሽፍቶቻችን ላይ የማንቋቋመው አይነት የእንቅልፍ አዚም ይለቅብን ወይም ትከሻ ለትከሻችን ላይ ድካም አለ። ይህን ታዲያ የምንቋቋምበት ትልቁ መንገድ በመቁጠሪያ በመቀጥቀጥ ነው። እሱም አይናችን ላይ ሲሆን ብዙ ጊዜ የሚቀመጡት እዚህ ከጀርባ ምንድን ነው የሚባለው ይሄ ማጅራት አካባቢ ላይ የሚቀመጡት ይሄ ዛሩ ነው። በተለይ ብዙ ጊዜ ወይም አይነ ጥላው ነው ሌላ። ማንም ያን ጊዜ እዚህ ጋር በመቁጠሪያ ብትሉት ከአይናችሁ ይነሳል። አይን ላይ ለመምታት ስለማይመች ከጀርባ እዚህ ጋር በመቁጠሪያ በሉት ብድክ ይላል ቶሎ ብሎ። ከዛ በተጨማሪ ደግሞ ሁለቱ ትከሻዮቻችን ላይ ከጀርባ ላይ ሲጫነንም በመቁጠሪያ መታ መታ እያደረግን እያስነሳን፣ ያው ውጊያ ነው። በእንደዚህ አይነት መንገድ ጸሎታችንን መቀጠል እንችላለን ማለት ይሄ ሌላው ውጊያው ስለሆነ ነው። በተለይ የሌሊቱ የጸሎት ሰዓት አዚሙ አዚም አይደለም፣ እንቅልፉ እንቅልፍ አይደለም፣ ድካሙ ድካም አይደለም። በጣም ከባድ ነው የሌሊት ምስጋና በተለይ ማለት ነው። ያን ጊዜ መቁጠሪያ ይዘን አዘጋጅተን ወደ ጸሎት መግባት ያለብን። ከዛ በተጨማሪ ደግሞ መናፍስት ከሚያመጡት ፈተናዎች ትልቁ ውስጥ ከውስጥ ሆነው ስዕል አድኖ ስናይ የጸሎት መጽሐፍ ስናይ ጸሎቱን ተሸማቀን እንድናቆመው የሚያደርግ ቃላቶችን ከልባችንም በአንደበታችንም ማውራት፣ መሳደብ ጨምሮ ማለት ይሄ ብዙዎች እህቶቻችን የሚፈትን ነው። ለጸሎት ስንቆም ቅዱሳን ይሳደባል። ለጸሎት ስንቆም ከውስጡ ነው ያንሾከሹካል። ልቦናችንም ልቦናችንን ባዶ ያደርጋል። የምናነበውን ነገር እምነት እንዳይኖረን ያደርጋል እንዳናምን ከዛም በላይ ደግሞ እንዲጨንቀን ጸልየን የጸሎት ስሜት እንዳይኖረን እነዚህን በሙሉ ያደርጋል። ይሄንን ታዲያ መነሻው ይሄ በጣም ከባዱ ውጊያ ነው። ምክንያቱም አንዳንዴ መናፍስትን በእናንተ አካሄድ አትቋቋሙትም ብያቸዋለሁ። በእኛ ጥበብ በእኛ ስጋዊ ፍልስፍና እውቀት ቀመር ሂደን እኔ የምነግራችሁን ነገር ተጠቅማችሁ ምናልባት ላይገራላችሁ ይችላል። ምክንያቱም ክፉ መንፈስን ለማሸነፍና ከአንደበታችሁ የሚወጣው ቃል ተከባሪ እንዲሆን በመናፈስት ዘንድ ንስሐ ያስፈልጋል። አንድ ንጽህና ያስፈልጋል፣ ሁለተኛ ደግሞ እምነትም ያስፈልጋል። ንስሐ ሳንገባ አቁም ብንለው አያቆሙም፣ ምክንያቱም ኃጢአቱ ጉልበት ነው ለሱ። ንስሐ ሳንገባ ተው ብንለው አይተው፣ ግን ንስሐ ገብተን አቁም ስንለው ያቆማል፣ ተው ስንለው ይተዋል። ስለዚህ ይሄ ከልብ የሚመጩ ያለማመን ጉዳዮች መጠራጠር የጸሎት ስሜት አለመኖር፣ ከልብ በኩል መሳደብ፣ ማንሾካሾክ፣ ማውራት፣ መጽሐፉን ጣዩ ጣዩ እያሉ መውራት፣ መሳደብ፣ ይሄ ብዙ ነገሮች በጸሎት ሰዓት ስለሚያጋጥሙ እነዚህን የምትቋቋሙበት መንገድ ንስሓ ገብታችሁ መገሰጽ ወይም የማሰር ጸጋ ባላቸው አባቶች ማሳሰር ነው ማለት ነው። እና እነዚህና ሌሎች አሉ ለጊዜው ለዛሬ እነዚህ ይሆናሉ።